የእውነት የአዲስ ያድስ ኪዳን መስዋዕት እኛ ነን። እንደነኝ ስራ ጠዋት ተነስተ እሳትን ማለት ሜክ ሹር የእግዚአብሔር እሳት ቤት ውስጥ መኖር፣ ሜክ ሹር የእግዚአብሔርን እሳት የሚያነድ ነገር መኖር እሳቱን የሚያጠፋ ይሄ ያለ አይደለ። አንዳንድ ጊዜ እኮ የጨሰ እንጨት ሊሆን ይችላል፣ ያልደረቀ እንጨት ሊሆን ይችላል። እምታስገባው እንጨት ባይ ዘ ወይ ታስታውሳለህ፣ እዚህ ጋር እንትን ስናነድ ምንድን ነው ቺሚኒው ስናነድ ማለት የሚያስልህ ምንም የሚ በቃ የሚያስቸግር እንጨት አለ ደግሞ ውክክ ያለ እንጨት አለ ማለት ነው። እንጨትን አስተካክለን ፍሎ ራሱ ደስ አይልም። ድሮ አሁን ድሮ ፍሎ ደስ ይላል። ዛሬ በቃ ፕሮግራም ሲጀመር ሲ ሁላችን እንሳ እንገባለን በንስ ራስ እንሳ ጌታ ሆይ ዋሽተህ ከሆነ ሬንዱሸት አስጥለኝ አረሄና ሜት ዞር አድርግልኝ ነው ብሎ በአት ነገር ተናግረ የራስህን እሳት አንድደ የራስህን መሰዊያ ሰርተ፣ የራስህን ጸሎት ጸል፣ የራስህን ነገር አድርገህ ትወጣለህ። አምልኮ ስትገባ ከዛ መንፈስ ስለሆነ እንትን ያልከው አምልኮ ነክቶ ከጌታ ጋር ተነካክተ ትወጣለህ። አሁን እስከምትወጣ ሰምተን የምትወጣው ከዛስ ሌላ ደግሞ ልምድ ተንበርክከ መዝሙር ከፍተን የምንበረክበው ባይደወይ ብዙ ጊዜ አይተህ ከሆነ መዝሙር ይከፈታል እንመረክካለን። ከዛ ርዕስ መውጣት አንችልም። ሰሞን አይደለም ርዕስ ላንተ ሊሰጥ የሚገባው። አንተ እግዚአብሔር ፊት ይዘ የምትረበርበው እንጨት መኖር አለበት። የምታስቀምጠው እንጨት መኖር አለበት። አልጨስ ካለ ራሱ አንዳንድ ጊዜ አልነድ ካለ ህብለት አነደዋል አይደል? እሳት ምንኛው ኢትዮጵያዊት ነው። ከሰልን እናንተን ስናቀጣጠል የነበርን አይደል? አልያያስ ካለ በእንጨት እንትን ካለ በንብል በምን ካለ በምን እያንዳንዷን እሳቱን በማንደዱ ሂደት ውስጥ የእግዚአብሔርን ክብር በምትፈልግበት ሂደት ውስጥ የሚበላ ነገር ሁሉ ይበላል፣ የሚወድቅ ነገር ሁሉ ይወድቃል። መጨረሻ ላይ እሳቱ ይነዳል። እዛ ሲሆን እስከነደደ በኋላ ነደደ ነው በቃ። ዳስን በቃ ስለዚህ፣ ያ እንትን ያ እንትን ምንድን ነው? ቄስ ያ ካህን በየጠዋቱ እየተነሳ እሳቱን እንጨቱን እየረበረበ እሳት ያነድ። ስለዚህ ከእግዚአብሔር መሠዊያ ላይ እሳት ጠፍቶ አያውቅም። እኛ ደግሞ በአዲስ ኪዳን እኛ ራሳችን መስዋዕት ነን። እግዚአብሔር ፊት እንዴት ነው የምንነደው? ዛሜን ሰዓትና ጊዜ ምናምን ያስፈልገን እኮ አይደለም። ኤቭሪ ዴይ እየነደድክ ነው የምትኖረው። ኤቭሪቲንግ ከእግዚአብሔር ጋር አገናኝተን እየነደድክ ነው የምትኖረው

ዳኒ ይህንን መርፌ እንኳን ለመውጋት እኮ ሰው እንዴት እንደሚሸማቀቅ አይታለን። እንኳን መስዋዕት ለመሆን ህያውና ቅዱስ መስዋዕት አድርጋችሁ አቅርቡ። በአዲስ ኪዳን መስዋዕት ሆነን ጌታ ደግሞ መስዋዕት ሁኑ እኮ ያለን፣ ትልቁን መስዋዕት ተሰውቶልን እኮ ነው። ጌታ እመስቀል ላይ ያለውን መስዋዕት ተሰውቶልን እኮ ነው። እኔ ይችላል እኔ አንድ ልቤን ከሚነካኝ ከኢየሱስ ዘንድ ነገር ምን እንደሆነ ተቀር ሲችል አለማድረጉ፣ ሲችል ከመስቀል ላይ አለመውረዱ፣ ሲችል አለማጥፋቱ፣ እየቻለ እሺ ብሎ መታዘዙ። እስቲ እኔ ልቻለና የሆነ ሰው ይዘዘኝ እምለ እስቲ እኔ አሁን የሆነ ነገር አሁን ችዬ ዝም ልበል፣ ሌላ ሰው ሲናገር ሊቀ ተቅለብ ልቤ የምችላትን ነገር ለማሳየት የምሞክረው ሙከራ ላይ ነው። አይ የኔም የኔ ቢያንስ የኔ ዘዴ ይሄ ነው ብለህ እኩል እኩል ታስኬደዋለህ። የእውነት የሆነ ይሄንን ዳቦ በስመ አብ፣ ይሄ ዳቦ በጣም አሪፍ ነው። እኔ የምሰራው ዳቦ እኮ እኔ ደግሞ ስሰራው እንዲህ እንዲህ እንዲያርግ ስለምሰራው በጣም ይጣፍጣል ብለህ ቢያንስ እኩል ታስኬደዋለህ። ኢየሱስ ግን ሲችል ሲገርፉት ዝም ብሎ ነው መስዋዕትነት የከፈለው። እና እኛ ህያው መስዋዕቶች ነው፣ ኤቭሪዴ የምንንቀሳቀስ መስዋዕቶች ደግሞ መንፈስ ቅዱስ ነዋሪ ነው። እየመጣ መሄድ አይደለም እኮ እኛ ጋር ለቤዛነት የታተምንበት ጌታን ስንቀበል የታተምንበት ነዋሪ መንፈስ ከሆነ ውስጣችን ጫ ለ የምናሳዝነው እንደ ጌታ ወይ ያየኸኝ ይሄንን የምላለው በእውነት ይህንንም ይዘያየ ነው እላለሁ በእውነት። ምክንያቱም ለቤዛነት የታተማችሁበትን የእግዚአብሔርን መንፈስ አታሳዝኑ። በጣም መስዋዕትነት መስዋዕትነት ቀላል አይደለም። መስዋዕት ማቅረብ ቀላል አይደለም።